ሃላል ሚያደረኩት ሀላል ሚዲያ ላይ ዛሬ ላይ እሱን አምጥታችሁ እንደ ጦር ለማስፈራራት ቅስም ለመስበር ሪሊ ትናንት እርቦኝ ትናንት ልብሴንም ማጥብበት ሳሙን ጥቼ ቅስም ያልተሰበረም አይደለም። ዛሬ ካላወቃችሁ በደንብ ልንገራችሁ። ሊያባላለሁ በዚህ አይነት ትርኪ ምርኪ ራሴንም እጠላም። የምሳቅቅ ሴት አይደለሁም። ስነግርሽ ግን እውነት ነው የምነግርሽ። ባለጌ አይደለሁም። አስመሳይ አይደለሁም። ውሸታም አይደለሁም። የወደደ የወደዱትን የምጠላ ሰው አይደለሁም። ጓደኞች ጋር ሄጄ ያልሆነ የሆነ ነገር የምፈተፍት ሰው አይደለሁም። ጓደኛን ከጓደኛ ጋር ላጣላም። የሰማሁትን ሪካርድ እያደረኩ ለአንዱ አልልክም። ጓደኞቼ ባከበሩኝ ልክ የማከብር ሴት ነኝ። ጓደኞቼ አመስግነውኝ እንጂ የሚለዩኝ አምተውኝ አይለዩም። አስረግጬ ነው የምነግርሽ። አክብረውኝ ነው የሚለዩኝ። አስረግጬ ነው የምነግርሽ ተጠንቅቀው ሊ ነው የሚለኝ። ስንለይ እንኳን ስንለያያቸው ስንለያያቸው እንኳን ሊያ እንዲህ ናት ብሎ የኔን ስም የሚያነሳ አንድ ጓደኛ የለኝም። ስለ እኔም ጓደኞቼ ብትጠይቂያቸው የሚመሰክሩት ይህንን ነው። ሊያ ጓደኞቿ ናምታ ሊያ እንደዚህ ከእነሱ ጋር ሰሆን ያላማውትን ከአንቺ ጋር ላማ አልችልም። እውነታው ይሄ ነው። ከጓደኞቼ ጋር ሰሆን ያላማውትን እግዚአብሔር ምስክሬ ነው። ከጓደኛ ጋ ሁኜ ያላማውትን ከአንቺ ጋር መጥቼ ላማ አልችልም። እኔ ከጓደኞቼ ጋር ሰው አላማም። ያውቃሉ? ታማልስ ለምትሉ ሰዎች እግዚአብሔርን አላማም፣ ከጓደኛ ጋር ሰው አላማም፣ ትዝም አይለኝም። ሲጀመር ስንት የሚያስቅ ነገር አለ ምሳላችሁ በእኔ ህይወት፣ በተለይ ደግሞ ከወለድኩ በኋላ እና በዚህ ደረጃ አትጂ ራስሽን ተመልከች ሆይ ሆይ ወይ ምናምን እኔ በግ ደገፈኝ አልደገፈኝ፣ ከእኔ ያነሳ ሰው ደገፈኝ አልደገፈኝ፣ ደግሞ የተማረ ቢያንስ እንኳን እንግሊዝኛ ሲጻፍ የሚያም ሲያደንቀኝ ነው እንጂ ደስ የሚለኝ። እነዚህ በጎችን የምናገ የሆነ ነገር ሲመጣ ያይዟችሁ ምናምን ስላቸው እኮ ይህ እንደሚሉኝ ያውቃለሁ። ምን ነው የኖርኩበት ነው። እንደዚህ ስል ሁሉንም አይደለም። ልክ እንደኔ አይነቱ አራዳው፣ ጀግናዋ ሴት፣ አንበሳዋ ሴት አለች፣ ጀግና ሴት፣ ጀግና የአረባ ሀገር ሴት፣ ማንም የማያዛት ማንም የማይመራት እሷ አለች። እሷ እኔን ነው የምትወክለኝ። በተቀረ ግን እዚህ ፕሮፋይል ፎቶ ለጠፈ መርተ ብታውራ ብትለፈልፍ እኔ ሊያሻ አላዳምጥም። አልሰማምህም። ለሊቱን ሁሉ ስትሳደብ ለ ስትሳደብ ታድራለህ። ምንም አላረግኩም፣ ምንም ያረግኩት ነገር የለም። ስለ እውነት እንነጋገር ከተባላችሁ ቪዲዮውን እዩት። ምን አደረግኩኝ? ፍለርት እያደረግኩ ነው። ምንም አላረግኩም። ፊንገር አድርገሻል ካላችሁ ደግሞ መብቴ ነው በንብረቴ አም ሲንግል ብቻዬን ነበር የምኖረው። የፈለግኩትን ባደርግ ማንም ምንም ማያገባው። ሳረግ ደግሞ ብር ለመቀበል ወይም ደግሞ ወንድ ለማሻፈል የተጠቀምኩበት ነገር አይደለም። ወይም ደግሞ ተላልኪው አይደለም። ላይቭ ፐብሊክ ላይ የተደረገ ነገር ነው። ዛሬ ቲክቶክ ላይ የሚደረገው ነገር ወይኔ ተዋረደች፣ ወይኔ እንደዚህ የሆነች። ሪሊ ሪሊ መዋረድ እንደዚህ ነው። ተው እንጂ የሀገሬ ልጆች ተው። ሊያ ሾው በዚህ ልትሸማቀቅ። አዎ አሁንም እነግራቸዋለሁ። ወደዳችሁም ጠላችሁም የጨዋ ልጅ ነኝ። ሲቀጥል ቤተሰብ አለኝ፣ ልጅ አለችኝ። ቢያንስ ለንግግሬም ለመልሴም ለወሬም ሊሚት አለኝ፣ ገደብ አለኝ። ዝም ብዬ ሰዎች ትክክል ነሽ አሉን ብዬ አፌን አልከፍትም። ምክንያቱም የሚያሳስበኝ ሕይወት ስላለ ማለት ነው። ሕይወት የሌላችሁ ማንነት የሌላችሁ እንደ ልባችሁ መናገር ትችላላችሁ። ከዚህ በኋላ የኔ ፋይል ልትሆኑ አትችሉም፣ ደረጃ አይደላችሁም። በቃ ከእናንተ ጋር በተመላለስኩ ቁጥር የኔ ደረጃ ወረደ፣ በራሴ አፈርኩኝ። ከእናንተ ጋር በዚህ ደረጃ መጠራቴ ራሱ አሳፍሮኛል። ነገርኳችሁ፣ የልጅ እናት ነኝ። አፈርኩኝ ማለት ያለብኝን ተናግሬ ያለው ማለት መናገር ያለብኝን አውርቼ ላችኋለሁ። ማስረዳት ያለብኝን አስረድቻችኋለሁ። የፈለጋችሁ ትረዳላችሁ፣ ያልፈለጋችሁ ሳትረዱ ቁጭ ብላችሁ ማለት ትችላላችሁ። ሳ ተረዳችሁኝ? አሁን ገባችሁን? አገኛችሁ። አመሰግናለሁ፣ አመሰግናለሁ። የአገሬ ልጆች በጣም ነው ማመሰግነው። ቴንኪ ሊያሾ ምቀኝ አይደለም እኔ ምቀኝ አይደለም። ዩቱብ አያም ዛሬ አደለም ዩቱብ የጀመርኩት። በነገራችን ላይ ዛሬ አደለም ዩቱብ የጀመርኩት ዛራ ለምች ይዘመኩ ሰኔ ነ ይስበር ኮኒ አሀ ዞኔ ባይዘበይ የአንቺ ስትራቴጂ እና የአንቺ ፋይል በጣም ስለገረመኝ በጣም ስታውሪ ስለነበረ ለአንቺ ግን በጣም አድርጌ እስከመጨረሻው ድረስ ነው የምናገርሽ። ለምሳሌ ስለሚገባሽ ከአንቺ ከአንቺ ጋር ብዙ የምንወራረደው ነገር አለ በንግግር እንዲህ ብላ እሷም እኔ በሰው ቪውር የምቀና እኔ ተመልካች ሲይዙ ላይ የመጣ ብዬ የምቀና። እናንተ ምን ያህል የወረዳችሁ ሰዎች ናችሁ ግን ምን ያህል ቅናት ያሳበዳችሁ ሰዎች ናችሁ ግን በዚህ ደረጃ መሄዳችሁ ያሳዝናል። ላይክ በጣም የቅናታችሁ መንፈስ በቪው በለጠቻት እንዴ ጋይስ ሁሌም ቆሻሻ ቦታ ዝንብ ይገኛል ኮ እንዲያው፣ ቆሻሻ ንግግር ስትናገሩ ብዙ ተከታይ ምኑርሃል። ምክንያቱም የኔን የሆነ ነገር ምንም አግኝተ ስለማታቅ፣ እንደዚህ አይነት ነገር ስታይ ስለ እኔ ውርደት መስማት ትፈልጋለ። እንዲኮናት እንዲኮናት። እውነት ለመናገር የኔን ቪዲዮ አይተ ምንም ያጠፋው ጥፋት የለም፣ ያየኸው ነገር የለም። ቆሻሻ ቦታ ላይ ገንዳ ላይ ዝንብ ይመዛል። ስለዚህም ለምን ደነግጣለሁ እንዴ? እሷ በቪው በለጠ። ስራ ይኮ ነው፣ ስራ ይኮ ነው። አያችሁ፣ ምን ያህል ደካማ እንደሆናችሁ፣ ምን ያህል ጭንቅላታችሁ የት ድረስ እንደሚያስብ። እኔ አይደለሁም ቅናተኛ። እኔ አይደለሁም ዝቅናት መንፈስ ያለብኝ። እኔ አይደለሁም አስመሳይ። ስነግርህ ትክክል ነው። ምነግር ብሎ ካድጋት ማሪ እሷ እኔ አይደለሁም። እናንተ ግን እርግጠኛ ሆኜ የምነግራችሁ ከእኔ በታች የሆናችሁ ሰዎች ናቸው። የምትሳደቡትም፣ የምታንቋሸሹትም፣ የምትቧጨቁትም ከእኔ በታች ያላችሁ ናችሁ። በቪዲዮዋ ጭራሽ ማፈር ነበረብሽ። ይቅርታ አልልም። ይቅርታ የሚያስብል ቪዲዮ አይደለም። ይቅርታ የሚያስጠይቅ ቪዲዮ አይደለም፣ አልልም። ገብቷችኋል። ይቅርታ የምለው ይቅርታ የሚያሰራ በኢንቦክስ ለወንድ ልጅ ብልክ ለጊፍት እና ለብር ብዬ ነገር ባደርግ ልክ ናቸው። ይቅርታ ልል እችላለሁ። አልልም። ስህተት አልሰራሁም። ነገም ከነ ጉዳይ ደግምላቸዋለሁ። ይህንን ነው ምላችሁ። ከዚህ በኋላ በዚህ ጉዳይ ርስም አስተያየትን መስጠት አልፈልግም። ባሰባችሁት ልክ መሄድ ትችላላችሁ። እምትወዱኝ፣ ሁሌም ከኔ ጋር ትመጣላችሁ፣ ልታዩኝ ትመጣላችሁ። ምክንያቱም የምትፈልጉትን ነው የምነግራችሁ እንጂ እናንተ እንደዚህ በያላችሁ እንትን አይደለም የምናገረው። የፈለገ ሊያን መከተል ፈልጋለሁ የሚል በፈለገበት ሰዓት መቶ ማየት ይችላል። በቃ እዚሁ እናንተ እንደምታወሩት ወይኔ በቢው በለጠቻት ምናምን በጣም የሆነ ማለት ለራሴ እንደ ጋይ የተጣላ ነው በቢው ነው እንደ እስክል ደረስ እና ደረጃን ባለማወቅ የመጣ ነገር ነው። ደረጃን ሳውቅ ደግሞ ነገሬን አቆማለሁ። እናንተ እናገራለን አንፈርድም። ሊያሾ ማለት ነው፣ እሷ የሰው ህይወት የሰው እንትን በመፈትፈት በመፈትፈት ነው የምትታወቀው። ህይወቷ ራሱ ቢዝነሷ፣ ገቢዋ የሰው ሰው ነው። የሰው ህይወት እያመሰጠቃለች። አሁን ከትናንት ወዲያ ነው ምናምን ትናንትና አየሁ ቪዲዮ። በፊት የምታደርጋቸው ነገሮች ላይቭ ላይ እንደዚህ አይነት ፐርሰናል ነበራት እሷ ማለት ነው። ግን አሁን ላይ ያ የኔ ፐርሰናል አይደለም ማለት ግን አያችሁ ሰው ያስቀምጥላቸዋል። የዛሬ ስንት አመት ይሄ ቪዲዮ እንግዲህ ኢንስታግራም ላይ ነው ስንት አመት ጊዜ ነበረው? ፈልፍሎ አመጡት። የፈለገ የነበረ አሁን ተስተካክዬ ምን ብያለሁ ምን ብያለሁ ብትይ የሰራሻት ነገር ትመጣለች። እና አንዳንዴ ስታር የሆነ ነገር ስትስትሉ ራሳችሁን እያሰባችሁ፣ እኔ ማን ነበርኩ በዚህ ታይም ላይ፣ ምን አሳልፌ ነበር የሰው ገበና ወታችሁ እንዲህ ስታሰጡ፣ ያኔ ያኔ እኮ እንደዚህ ሆኜ ነበር ሰው፣ ይሄ ነገር ነው ማለፍ አለብኝ ማለት እንድትለምጅ ነው ያስተማርሽ። አንቺ ግን አትለምጅም። ሁሉ የሰውን አንቺን ራስሽን እንደ ጨዋ በፊት ጊዜሽ እንደዚህ ዋቴ እንደነበርሽ ያሳያል። ዋቴ ሆነሽ ሆነሽ ስትወልጂ ርግባልሽ። ኦኬ። ግን ያ ያሳለፍሽው ላይፍ ሌሎቹ ሲያሳልፉት እነሱን ገበና ወተሽ አደባባይ ላይ አታስጪ። ምክንያቱም አንቺ ያሳለፍሽበት ስለሆነ ራስሽን እንደ ጨዋ ጨዋ ወልዶ ጨዋ ያሳደገኝ ጨዋ ጨዋ ወልዶ ጨዋ ያሳደገኝ አለች። እንደ ጨዋ ወልዶ ጨዋ ያሳደገሽ እንደዚህ አደባባይ ላይ ቪዲዮ ከፍተሽ እግርሽ ወደ ሰማይ አንስተሽ እንድትሆኝ ነበረ። ፋሽን ነው አሉ ደግሞ ሌሎቹ። ፋሽን ነው ምንም ማለት አይደለም። ለሌላው ሲሆን ነገር ነው፣ ለእሷ ሲሆን ፋሽን ነው። እሷም እንዲህ ስታደርግ ትወነጀላለች፣ ሌላውን እንደምታሰጠው ማለት። እንደውም እሷ ብዙዎቻችሁ ታዋቂ ታዋቂ ሸፋፈናችሁላት። ምክንያቱም መታወቅ ጥሩ ነው። በቃም በበለፈው ነገር ነው፣ ጨዋታ ነው፣ የምንጥርቅሴ ነው። ሌሎቹም እንደዚህ ላይ ብለህ ወጥቶ ሲሳደቡ አይደል? እንደ የምንትርሴ በግ የምንጥርቅሴ በግ እያለች የምትሳደቡ ሰክረው ስለአወሩ ስለለፈለፉ ብቻ አደለም። ከዚህ ስህተት ተማሪ ነው። ለሌላ ጊዜ ሰውን አወተሽ አደባባይ ላይ ስታሰጪ ስትሳደብ ምስት እኔም አሳልፊው ነበር እኔም እንዲነበርኩ ብለሽ እንድታስብ እንዲያደርግሽ የሚያደርግ ቪዲዮ መሰለ የተለቀቀው እና አሁን ጨዋዎች ምንሞች የሰራሽ ስራ መልሰ ዋጋ ታስከፍልሻለች። ይኸው ከስንት ጊዜ በኋላ መጥቶ እንዳያችሁት ሰው አይረሳም። ሶሻል ሚዲያ የያዘውን አይረሳም። ሊያ ሾው አልሰበርም ብላለች። እውነት ነው፣ መሰበር የለብሽም ነገር ግን ለአንቺ አንድ ጥያቄ አለኝ። አንቺ እዚህ ሶሻል ሚዲያ ላይ ወጥተሽ ላይክ ፉል ታይም ስለ ሰዎች ስታወሪ፣ ስለ ሰዎች ገበና ስዘከዝኪ እነሱን ለመስበር ነበር ማለት ነው። ለምሳሌ ሪሰንትሊ አንድ ፌመስ ቲክቶከር ቪዲዮ ወጥቶባት ልታገባ የነበረች ልጅ ምን ያህል ነብሷን ስታስጨምቂው እንደነበር አስታውሳለሁ። ኢማጅን። ስለ ሰዎች ማውራት ቀላል ነው። ስለ ሰዎች ገበና መናገር ቀላል ነው። ስለ አንቺ ሲሆን ግን ስለ መሰበር ሆነ ነገር ነው። አንቺ ስለሰዎች ስታወሪ ሰዎችን ለመስበር ነበር ማለት ነው። ስለዚህ አትሊስት ይሄ ትምህርት ሆኖሽ ለወደፊቱ ራሳቸውን ወጥተው ዲፌንድ ማድረግ የማይችሉ ሰዎች ላይ መቀጥቀጥሽን ታቆሚያለሽ ብዬ አስባለሁ። እሷ ብቻ ሳትሆን ደግሞ ሌሎቻችንም አንድ ከዚህ የምንማረው ነገር ሁሉም ሰው ስለ ሰው ማውራት ሊቀለው ይችላል፣ ነገር ግን ከራሱ ከጀርባው የማይታይ የራሱ ቆሻሻ ሁሉም ሰው አለው እና እባካችን ስለ ሰው ስታወሩ በመጠኑም ቢሆን ጠንቀቅ በሉ።